ሰላም ጤና ይስጥልን የተከበራችሁ እናቶች፣ አባቶች፣ እህቶች፣ ወንድሞች እንዲሁም ህጻናት የበጎ አድራጎት ስራችን አይታችሁ ከጎን በበውን ነዳያንን ለምትመግቡ፣ ለምትደግፉ የአቅመ ደካማን ቤት ለምታድሱ ደጋግሎ ናችሁ ኢትዮጵያውያን እጅግ የከበረ ሰላምታችን እያቀረብን የዛሬ ምገባ የመገቡልን ወለተ ኢየሱስ በጸሎት አስቡኝ ብለው ነው ይመገቡልን። ወለተየሱስን እግዚአብሔር ስጥልን፣ በጣም ነው የምናመሰግነው። ሌሎቻችሁም ሐዘን፣ ደስታ፣ የልጆቻችሁ ልደት፣ ክርስትና፣ ሰርግ፣ በዓላት ሲሆንባችሁ ከአቅመደካማ ጋር ከነዲያን ጋር ማሳለፍ ከፈጣሪ ዘንድ ትልቅ በረከት ነው የምታገኙት። እና ነዲያንን ለመመገብ ለመደገፍ የአቅመደካማቤን ለማደስ በ0961555556 በ96155557 በ0949465946 ዋትሳፕ ቴሌግራም ቫይቨር ላይ በአካል ጮ በረንዳ ማጋንፃ ሁለተኛ ፎቅ ላይ ቁጥር አዲሱ ሚካኤል ሚካኤልገ ለነጽታ ከባብሎ እንገኛለን። ለምታደርጉልን የበጎ አድራጎት ስራ እጅግ እያመሰገንን ወለተ ኢየሱስን እግዚአብሔር ይስጥልን። በያላችሁበት ሰላማችሁ ይብዛ። ሰላም ጤና ይስጥልኝ። የተከበራችሁ አባቶች፣ እናቶች፣ እህትና ወንድሞች በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁንልን። የእማማ ዝናሽ የበጎ አድራጎት ድርጅት ሶስት ስራዎችን ይሰራል። አቅመ ደካሞች ምገባ ይመግባ የአቅመ ደካሞችን ቤት ያድሳል። እንደዚሁም ደግሞ የአቅመ ደካሞችን ገላጥቦ እናንተ የሰጣችሁን ልብስ ይለብሳል። ስለዚህ በዚህ መሰረት እናንተ እንድታግዙም በሕያው በእግዚአብሔር ስም አደራችሁን እንላለን። በቀን ከአንድ ሺህ በላይ ነዳያን ስለምንመገብም እናንተ ደግሞ በነፍስ ይማር መንፈሳዊ በዓላት ስታከብሩ፣ እንደዚሁም ልደት ስታከብሩ ማንኛውም ዝግጅት ሲኖራችሁ ነዳያን በመመገብ ታደርጉልን ዘንድ በሕያው እግዚአብሔር ስም አደራ እንላለን። እዚህ ጋ በ ተጠቀሱት ሶስት ስልክ ቁጥሮች እየደወላችሁ ማዘዝ ትችላላችሁ። እየጠበባችሁ የሰፋችሁ ፋሽኑ አለፈበት የምትልብቱም አልባሳት ካለ በመለገስም እንድተባበሩን የአቅመ ደካሞች ቤት መስሪያ ማትሪያሎችን ታግዙን ዘንድ በሕያው እግዚአብሔር ስም አደራ እንላለን። ሰላማችሁ ይብዛል። ሰላም ጤና ይስጥልኝ። የተከበራችሁ አባቶች፣ እናቶች፣ እህትና ወንድሞች በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሆንልን። የእማማ ዝናሽ የበጎ አድራጎት ድርጅት ሶስት ስራዎችን ይሰራል። አቅመ ደካሞችን ምገባ ይመግባል። የአቅመ ደካሞችን ቤት ያድሳል። እንደዚሁም ደግሞ የአቅመ ደካሞችን ገላጥቦ እናንተ የሰጣችሁን ልብስ ይለብሳል። ስለዚህ በዚህ መሰረት እናንተ እንድታግዙም በያው በእግዚአብሔር ስም አደራችሁን እንላለን። በቀን ከአንድ ሺህ በላይ ነዳያን ስለምንመግብም እናንተ ደግሞ በነፍስ ይማር መንፈሳዊ በዓላት ስታከብሩ፣ እንደዚሁ ልደት ስታከብሩ፣ ማንኛውም ዝግጅት ሲኖራችሁ ነዳያን በመመገብ እንታደረጉልን ዘንድ በህያው እግዚአብሔር ስም አደራንላለን። እዚ ጋር በተጠቀሱት ሶስት ስልክ ቁጥሮች እየደወላችሁ ማዘዝ ትችላላችሁ። እየጠበባችሁ የሰፋችሁ ፋሽኑ አለፈበት ምትልብቱም አልባሳት ካለ በመለገስ እንድተባበሩን፣ የአቅመ ደካሞች ቤት መስሪያ ማትሪያሎችን ታግዙን ዘንድ በህያው እግዚአብሔር ስም አደራንላለን። ሰላማችሁ ይብዛል።